አለምን ዞሬ አየሁት ሁሉን በተራ ቀመስኩት። አለምን ዞሬ አየሁት ሁሉን በተራ ቀመስኩት። ፈጽሞ የለም፣ ፈጽሞ የለም

ሀብቴን ንብረቴን ጨረስኩና ጉልበቴ ሁሉ ደከመና፣ ጎስቋላ ሆንኩኝ፣ ጎስቋላ ሆንኩኝ፣ ደካማ የሌለው ጤና። ዓለምን ዞሬ አየሁት ሁሉን

መልኳን አስውባ ተኳኩላ፣ ስቃ አሳስቃ ተቀብላ፣ መልኳን አስውባ ተኳኩላ፣ ዛሬ ጣላችኝ፣ ዛሬ ጣላችኝ፣ ይቺ ዓለም አይረባም ብላ። የትናንትናው ወዳጆቼ ዛሬ ሲሆኑ ጠላቶቼ የትናንትናው ወዳጆቼ ዛሬ ሲሆኑ ጠላቶቼ ባክኜ ቀረሁ ባክኜ ቀረሁ በዓለም ላይ ተንከራትቼ የአባቴ ቤት ሲናፍቀኝ ፍቅሩ ትም ፍቅሩ ምሕረቱ ትዝ ሲለኝ ሁሉንም ትቼ ሁሉንም ትቼ ድንግል ሆይ ዛሬ መጣሁኝ ልጁም እንድባል ባይገባኝ ባሪያህ እሆን ዘንድ ቢፈቅድልኝ ልጁም እንድባል ባይገባኝ ባሪያህ እሆን ዘንድ ቢፈቅድልኝ ጎስቋላ ልጁ ደካማ ልጁ ድንግል ሆይ ዛሬ መጣሁኝ። ጎስቋላ ልጁ ደካማ ልጁ ድንግል ሆይ ዛሬ መጣሁኝ። እናቴ አንቺን ንቄ ትቼ የአባቴን ቤት እረስቼ እናቴ አንቺን ንቄ ትቼ የአባቴን ቤት እረስቼ ተሰቃየሁኝ ተንከራተት ኩኝ ልደሰት ባለም ገብቼ ተሰቃየሁኝ ተንከራተትኩኝ ልደሰት ባለም ገብቼ አባቴ ሲያየኝ ተደስቶ ጎረቤቶቹን ሁሉን ጠርቶ ሰርጉን ደገሰ ሰርጉን ደገሰ የበደልኩትን ረስቶ ሰርጉን ደገሰ ሰርጉን ደገሰ የበደልኩትን ረስቶ እስካሁን ድረስ በድያለው ዓለም ደና አብቅቻለሁ ወደ አባቴ ቤት ወደ አባቴ ቤት ዳግመኛ ተመልሻለሁ። ወደ አባቴ ቤት ወደ አባቴ ቤት ዳግመኛ ተመልሻለሁ። ስለ መዝሙሩ የዝማሬው ባለቤት ሎ እግዚአብሔር የተመሰገነ የከበረ ይሁን አሜን። የሰማነውን በልቦናችን ያሳደረብን፣ አሜን ለእህታችን ዝማሬ መላእክት ያሰማለን ዝማሬ መላእክት ያሰማልን ዝማሬ መላእክት ያሰማለን። የአገልግሎት ዘመን ሳብረ ዘም ያደርግልን፣ በእድሜ መስጠጋ ያቆይልን፣ ከዚህ በላይ የምታገለግልበትን ጸጋውን ያድልልን። እንኳን ለዓቢይ ጾም ለሶስተኛ ሳምንት ለምኩራብ በሰላም አደረሳችሁ አደረሰን። ወቡኑ ሰላም የፍቅር፣ የአንድነት፣ የበረከት ያደርግልን። አሚን ይሁን ያደርግልን።